ከዚህ በመቀጠል እንሻአላህ አራቱም ፊደላቶች ለመለየት ትሞክራላችሁ። በስተቀኝ በኩል ከታች የምትመለከቱት ፊደል ማን ነው? በስተቀኝ በኩል ከታች የምትመለከቱት ፊደል አይን። ጥሩ፣ በትክክል መልሳችሁታል ብዬ ተስፋ አድርጋለሁ። በስተግራ በኩል ከላይ የምትመለከቱት ፊደል ማን ነው? ጣ። በትክክል ተመልሰው ካልመለሳችሁት ያሳዝናል። ያሳዝናል። በስተቀኝ በኩል ከላይ የምታገኙት ፊደል ከላይ አንድ ነጥብ አለው ማን በመባል ይታወቃል? ገይን ገይን የመጨረሻም የሆነው በስተግራ በኩል ከታች የምታገኙት ፊደል ከላይ አንድ ነጥብ አለው ማን በመባል ይታወቃል? ዛ ዛ ኢንሻአላህ በደንብ በደም ተጋግሟቸው አጥኗቸው። እነዚህ ፊደላቶችን በደጋግማቸው ቁጥር ቀላል ይሆናሉ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም።